ሰገደች ማን ነች? ጅበሳል ቶጋ ማን ነው የአባትሽ አባት? ቶጋ ማለት የዳንኤል አባት። አንቺ ቃል ኪዳን ነሽ። ደሳ ላይ የሚባል ሰው አይ ወላጅ አባት ዛሬ ተፈታ። አሜን። ሚሻሞ ሚልስማ ጀምር። አሁን ፈውስ አለፈ አንቺ ላይ ከእግር ጥፍርሽ እስከ ራስ ጸጉርሽ ፈውስ ሆነልሽ። አሜን። የትኛውም በጌታ በኢየሱስ ስም የተነገረብሽ ሕመምና ደዌ ካንቺ ላይ ተራገፈ። ወድቀይ ስትነሽ በረከት ይዞ መነሳት ይሆንልሽ። አሜን። ነይ ጨብጭኝ። አሜን። በኢየሱስ አሜን። በደንብ ስሚኝ ማሚዬ ሜየተሰራ መሳሪያ ተሰበረ፣ በኢየሱስ ስምና ስልጣን ተሰበረ። ከዚህ ሰዓት ጀምሮ ነፃ ወጣሽ። ከዚህ ሰዓት ጀምሮ ድነሽ ቀረሽ። ሴቶቻችሁን ዘርጉና ባንቺ ህይወት ላይ በሎ ሞታ ይሆነምሜን ታቃላቸሁ ትሙት ተብሎ ስሟና ፎቶዋ ላይ ተደግሞ ነው ያየት። የአገር ባህል ልብስ ፎቶ ቃልቻ ቤት ተደግሞበት ነው ያየሁት። ያለችበት ሰፈር ሟርተኛ፣ አስማተኛ፣ መተተኛ ሰፈር ነው ያለችው። ዛሬ በኢየሱስ ስም እሷንና ነገሯን ከደጋሚው ቤት ከአስደጋሚው ቤት ከቃልቻው ቤት በስሙ ኃይል ነፃ እናወጣዋለን። አሜን። አሰገደች ማነች? አሰገደች እ ይናአንተ መጣል ተፈወሰቻ ሼላ ብርሃዳ አላባጋሽያራአላበስ ሰውነሎ የለም አልቋል ተብሎ ሆስፒታል የሄደች የተኛች ዛሬ እየነገርኩ ነው። እኔ መልእክተኛ ነኝ። በቃ አበቃ ባልሽው ጉዳይ ጌታ ይመጣል። በቃ አበቃ ባልሽው ጉዳይ ጌታ ይመጣል። ነይ ወስድሻለሁ ብዬ ይህን ነገር እዚህ በኖ ተፈታ ብዬ ይህተን አታለቅ ይህተ ይዤ መጣሁ። ለሞት ስትጠባበቅ ሳምንቱን ከሆስፒታል ሞቴን በህይወት ቀይሮ ነገሬን ሊገለብጥ የሊገለብጥ ከፍታን ለእኔ ሊሰጥ ቀኞች ከፍ በሏ፣ በናዝሬቱ ጌታ በኢየሱስ ስም እንደ ቆማችሁ ልባርካቸው እናንተ ላይ

አሰገደች አንቺ ነሽ በቃ በህይወት ልትኖር የተፈቀደለች። አብርሃም ማነው ሞ ብላ ጂሰስ፣ ዛሬ አንተ የፈውስ ቅባት ይዘህ መሄዳለን። ኖርማል ህይወት አልደበረህም? እግዚአብሔር በእኔ ላይ ምንድን ነው ፕሮግራም እያልከው ነው። ዛሬ ከፕሮግራም ጋር የምትገናኝበትን ቅባት ይዘህ ትሄዳለህ። ማነው ለእኔም ይሁንልኝ የሚል አንድ ሰው ሰሎም ይቀበል አንድ ሰው ይውንላችሁ። በኢየሱስ በደንብ ስማኝ፣ ጥሪ እንዳለብህ ሰምተሃል፣ ስፍራህን አላወቅህም። አንድ ሁለተኛ ነገር ደግሞ የተገለጠ ነገር ማየት አልጀመርክም። ጌታዊ ምንድን ነው በእኔ ላይ ያለ ፕሮግራም? ባንተ ላይ ያለው ፕሮግራም እግዚአብሔር ልክ እንደ ጴጥሮስ አሜን የልብ መሻል ደግሞ ይሄ ነው። አሁን እንደዚህ እንደኔ ትንቢት መናገር፣ አጋንንት ማባረር ምናምን አይደለም። ቃሉን መተርተር፣ የእግዚአብሔርን ቃል መናገር። ልክ ነኝ ወይ? ነብይ ነኝ እንደ ነብይ ነው እያወቅሁ። ወንደሰን ማን ነው? ወንደሰን ጓደኛ ነው። አታልፍም ብሎ መንገድ ቢዘጋ በግራ በቀኝ እኔን ቢዋጋ እቼን ይዞ መራይ ለሊቱ። ቆይ ቆይ ቆይ፣ ቁሙ፣ እዛ ጋር አሁን የምትገቡ ሰዎች ቁሙልኝ። አሁን እናተ ከሞት መንፈሳ መለጠች አለ። እሷ የማታውቀው ደብተራ ቤት ላይ ሄጄ እሷንና ፎቶዋን ስሟን ነፃ ወጣሁት። ስለ እሷ ፈውስ እየተናገርኩ ነው። እዚህ ብላቴና ላይ ይሄ ቅባት ይመጣል ያለኝ ጌታ። አሜን ትላላችሁ? አሜን። አሜን ትላላችሁ? አሜን። አሜን ትላላችሁ? አሜን። አሁን ለዚህ ብላቴና የሱን ስም አይደለም የነገርኩት። እሱ ላይ የተቀመጠው የሆነ የክፉ እጅ ነው እየነገርኩት ያለሁ። አሜን። አንድ ሰው ጮህ አሜን አይልም። አሜን። እኔ ስለ ጓደኛው ላቀ የምችልበት ምንም ምክንያት የለም። መንገድ የለኝም፣ ግን እሱ ያውቀዋል። ይሄ የክፉ እጅ ከላይ ከላይ ተነሳ፣ አሜን፣ ተነሳ፣ አሜን፣ ተነሳ፣ አሜን አሜን። አንድ ሰው ጮሆ ከእኔ ላይ ይበል እስኪ። ከእኔ ላይ የጨለማች የጨለማች የእርክማንች የእርክማንች አሁን ተነስቷል። ኦኬ። ይሄ እዚህ ጋር ነበር። እነኚህ ወገኖች አሁን እየገቡ ነው። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። ባልና ሚስት ናችሁ? ባልና ሚስት ረድኤት ማነች? ከመሆን ኢየሱስ ማነው? ኢየሱስ ማነው? አጠገብ ያለው ሰው ንካውና ዛሬ በለው፣ የሰማኸው የሰማሽው የአምላክሽ የእግዚአብሔር ቃል በአንቺ ላይ ይሆናል። አሜን ያለ ሰው ይሁንለት። አዲስ የሚባል ሰው ታውቃለህ አንተ ባሪያ ልጅ? በእድሜ ገና ልጅ ነው፣ ብላቴና ነው። እግዚአብሔር በአይምሮ በጣም ባርከዋል። ነገሮች እጅ አልሰጥቀኝ አልሰጣሉሁ እንጂ በጣም ብዙ ነገር መሆን የምትችል የትም ቦታ ብትሆን የትም ቦታ በትገባ ብትቀመጥ አክቲቭ የሆንክ ልጅ። ነገርን ግን ጠላት ይዘውታል። ዛሬ አስለቀቅሁ። አሜን። እስኪ የኔ ነገር ተለቀቀ በል፣ የኔ ነገር ተለቀቀ። ማነው አልከኝ? ጓደኛህ፣ ወንደሰን። አሜን። ፍጹም፣ እኔ ነኝ ፍጹም። ስም ነው ፍጹም ከዚህ ቀን ጀምሮ ለምፈልግ ፕሮግራም ለይቻለሁ አለ አሜን። ከክፎች ለይቻለሁ አሜን። የማይመች ቢሆን ከቤተሰብ ሁሉ ለይቻለሁ። በምድረ በመድረ በዳ አኖርሃለሁ። አሜን። አባት እንዳለው አምላክ እንዳለው ሰው ሰዎች ሁሉ ሲያዩቅ አሜን የምነግርን ትንቢት ቃል እንኳን ሌሎች ሰዎች አንተ ለማመን ይከብዳል። አምላክ እንዳለው ሰው ሰዎች ሁሉ ያዩ፣ አሜን። አምላክ እንዳለው ሰው ሰዎች ሁሉ ያስባል። እኔም ጥያቄ ነው። ምን ነበር ነገሮች ሲዘጋጉ ቤተሰብ፣ እኔ ብቻ ነኝ በጌታ ማለት፣ በዘር ራሱ የለም ቤተሰብ እንኳን ቢሆን አለ። ቀኝሽን ስጭኛ ልመርቅሽ በጌታ በኢየሱስ ስም፣ የእሱ አምላክ ባሉበት የእነሱ አምላክ በተባለበት፣ አሜን። አምላክ እግዚአብሔር በክብሩና በክንዱ ደግፎ ያውጣችሁ፣ ያሻግራችሁ፣ ይባርካችሁ፣ ለበረከትም ያደርጋችሁ። ባረኩሽ፣ ለበረከቱኝ፣ ተነሺ አቴቴ። ከዘርሽ ላይ ረገም፣ አሜን። አባትሽ እናት ላይ ሲሰራ እየኖረ አሁን በሕይወት ሁሉ ሞተዋል። ቶጋማን ነው የአባትሽ አባት ቶጋ ማለት የዳንኤል አባት አንቺ ቃል ኪዳናሽ ሃሌሉያ ልባርክ በረከት በቀኝ በቀኝዘጅ አፕሰይጅ አንቺ በገባሽበት አንተ በገባህበት በጌታ በኢየሱስ ልዩነትን የሚያመጣ የእግዚአብሔር ኃይል የእግዚአብሔር ክብር የእግዚአብሔር መንፈስ ፈና አንተ ላይ ይሆን ላ ተላየሁ ዛሬ እዚህ ጉባኤ ውስጥ ሁሉ ካለው እዚህ ጋር ከጠሯቸው ሰዎች ሁሉ የእሷ የሞት የሞት አዋጅ ነበር። እንደገና ደግሞ አንቺ በሕይወት እያለሽ ደስታ ያጣሽበትና መከራ ያንችን ያለ የቆጠረ ሰው በዚህ ዕድሜሽ የለም። ያላየሽው ማዕት የለም። በተፈራረቀብሽ በዛ ጉዳይ ላይ በክብር ትገለጪበት። አሜን። ማምዬ እንደት ነሽ? እንደት ነሽ? የሞት አዋጅ ተሻረ! የሞት አዋጅ ተሻረ! የሞት አዋጅ ተሻረ! የእግዚአብሔር ክንድ ተገለጠ፣ የእግዚአብሔር እጅ ተገለጠ። አሜን። እዚች ማይክሮ ሰከንድ ጀምሮ በጌታ በኢየሱስ ስም ከእግር ጥፍሯ እስከ ራስ ጸጉሯ ፈውስ ይሆንልን። አሜን፣ በኢየሱስ ስም አሜን። አሜን። አሜን። እንዴት ነክ? ጨብጠኝ። ደህና ነክ? ሁሉ ሰላም። እግዚአብሔር መስኪን ይሁን። አንተ ልጅ ሰይጣንም ይፈልጋል እግዚአብሔርም ይፈልጋል ሰዎችም ይፈልጋል። ይወዱሃል ሰዎች ዝም ብለው ምንም የለም እኮ ቤስታ ቤስቲ፣ ግን ሰዎች ዝም ብለው ይወዷል። ከጌታ ነው ግን ሴይጣንን በዛው ልክ ይፈልጋል። ከጌታ ጋር ከተጣበቅ፣ የጌታን ፊት ከፈለክ፣ እግዚአብሔር በሚቀጥለው ዘመን ከሚጠቀምባቸው ብላቴናዎች አንዱ ትሆናለህ። አሜን አሜን። ከልጅነት ጀምሮ እንደዚህ ድክ ድክ እያልክ ቸርች ምናምን አካባቢ ነው ያደግከው አንተ። ልክ ነው ቸርች አካባቢ ነው ያደገው። ግን አሁን ከሆነ ጊዜ በኋላ በቃ እውነት ውሸት የሞተል ህን ከሙታን የተነሳውን በአብ ቀኝ የተቀመጠው ቅድም የተሰበከውን ኢየሱስ እሱን ምስል እሱን ወደ መምሰል እደግ የዚያን ጊዜ እግዚአብሔር አይኖችን ይከፍታቸዋል በኢየሱስም እንደ ስም ይሆንልህ ውሎህ ታሪክ ሁሉ ይቀየ በኢየሱስም አሜን በኢየሱስም ይጽናልህ የሰማይ አምላክ እግዚአብሔር ጥበብን እውቀትን ማስተዋልን ይስጥህ የትኛውም የተጫነ ከዘመን ላይ ይነሳ ከዘላለም ላይ ይነሳ በነገር ሁሉ መከናወን ይሆንልህ በኢየሱስም አሜን ትዜ እንዴት ነህ? ደስ አለህ? ጌታ ባድራሻ ሲያገኝ፣ አሁን የቅድም የነገርኩህን ሰው ጠርጥረህ ታውቃለህ? አንተ አብረን ስታፍ ነበር እና አሁን ጥያቄ የተመለሰ አልተመለሰ ተመልሰዋል። ቃል ሲጀምር ነው የተመለሰልኝ። አጨብጭቡ ለጌታ ክብር። ከዛሬ ጀምሮ ጌታ እግዚአብሔር ከኔ ጋር አለ። አሜን ስላንተ ተሸክሞ ሲጄ ጸልይልሃለሁ። አሜን ይሄን ቃል እገባለው የሆነ ቦታ ደርሰ ማየት እፈልጋለሁ። አሜን የሰማይ አምላክ እግዚአብሔር ቤተሰቦችን ያስወርስህ። በጌታ በኢየሱስም አንተን መጀመሪያ ያድርገዋል፣ አይደለ ምልክት ያደርግህ። አሜን አሜን። የእሱ አምላክ እስከሚባል አምላክ እግዚአብሔር በአንተ ላይ ሲሳት ማየት ይሆንላቸው ባረኩ፣ ዘመን ይባረክ ዘላለም እየበረከ በሰው ሁሉ ፊት በሞገስ ተከናወን፣ መውጣት መግባት የተባረከ በኢየሱስ ስም አሜን። ተፈጸመ በሰላም አባቶይ። በልጅ በክርስቶስ ኢየሱስ ስም በዚህ ውሃ ላይ እጸልያለሁ። ይህ ውሃ ውሃ ነው፣ ምንም አቀም ጉልበት የለውም። የስምን ኃይል ጠራውበት፣ በዚህ ውሃ ላይ ተአምራት ይሆን። ይህ ውሃ ከዚች ማይክሮ ሰከንድ ጀምሮ ከስምህ ኃይል የተነሳ ከውሃነት ወደ መለኮታዊ ውሃነት ይቀየር። ከውሃነት ወደ ልጅ ወደ ክርስቶስ ኢየሱስ ደም ይቀየር። አባ ይህ ውሃ በእናቴ ውስጥ በገባ ጊዜ የትኛውም በላይዋ ላይ የተቀመጠ በናዝሬቱ ጌታ በኢየሱስ ስም ካንተ ያልሆነ ክፉ ይነቀል፣ በኢየሱስ ስም ይነቀል፣ በኢየሱስ ስም ይነቀል። ተአምራት ይሁንልሽ። እንኪማዬ ና እስቲ እዚህጋ ቁጭ በይና ዘና ብለሽ እሺ፣ ክፈችውና ጠጪው። ጌታቸር ነው እግዚአብሔር ሰው ቢሆን ኖሮ እግዚአብሔር ሰው ምን ይውጠን ነበር እ ወይ ደግሞ ሰው እግዚአብሔር ቢሆን ኖሮ ማየ እንዴት ነሽ ምን ተሰማሽ አሁን አሁን ደህና ነኝ አይዞሽ ደህና ነኝ ድንጋጤዋን አያችሁታል ሰው ተስፋ ሲቆርጥ እንደዚህ አምላኩ እግዚአብሔር የሚያቀው አይመስልም ሁሌም እንደምላቸው የታምራት አገልግሎት ለእኛ ለምናምን እኳ አይጠቅመንም። ለእኛም አይደለም የተሰጠው። ግን አንዳንዴ ደግሞ ሰዎች ሲደክሙ፣ ሲዝሉ፣ ተስፋ ሲቆርጡ አሁን ተፈውሰሻል ከሚለው ይልቅ እከሌ ትባያለሽ የሚለውን ያስደነገጣ ተሷል። እንዴት ነህ? አንተን አየውና ደሳ ላይ የሚባል ሰው አየሁ። አባቴ ነው። ወላጅ አባትህ ዛሬ ተፈታ። አሜን ሌ ሎዣእኔ የአንተ አባት ሀገሬት ሆሳና ለሱአድች ናቸው። ኦኬ፣ ሚሻሞ የሚል ስም አየው። ዛሬ በሁለት ነገር እባርካቸዋለሁ በልጅና በበረከት፣ በማይሄድ በረከት እባርካቸዋለሁ። የልጅ ላይ ሜን የበረከት ላይ ሜን አለች። አውኬ አውኬ፣ በሁለቱ መባረካቸዋለሁ። እስቲ ተያያዥ በህይወታቸው ላይ አሁን እኔ ካልኩት ነገር ውጭ እንዲሆን የምትፈልጉት ነገር አለ? ከልጅና ከበረከት ውጭ ምን እንዲሆን ትፈልጋለ? አሁን ያለ የሆነ ኬዝ አለ ከህግ ጋር የተያዘ ኬዝ። በቃ ተው። ኢየሱስ ማን ነው? የልጅነት አምላክ እግዚአብሔር። ይሳኗዋል? አልበለ ታስባለ ለሰከንድ ተሳስተ እኔ እዚህ ቤት የሰማይ አምላክ እግዚአብሔር ሲናገር ብዙ ቀን ሰምቼዋለሁ፣ ሲያደርግም አይቼዋለሁ እና ህግ እንኳ ቢሆን ሽሮ ሲያደርግላቸው አይቻቃለሁ፣ ግን ጌታ ከአንተ በጣም የሚፈልገው ነገር አለ። ሰው ኖሮ ኖሮ መሞቱ እንደማይቀር እንደዛ እግዚአብሔርን ሳታገለግል አትሞትም። ያውም የልጅነት አምላክ እኮ ነው አይደለ? የልጅነት አምላክ ማለት የስጋ አባት ልጁን እንዲቀኙን ይዞ ዳዴ እንደሚል ዳዴ እያለ ያሳደገ ሰው ነው ማለት። እዚህ የመድረስ ሚስጥር ራሱ እኮ ጌታ ልክ ነው። ዛሬ ጌታ እኮ ነው እያልን ነበር ስናውጅ የነበረው ከማለዳ ጀምሮ። አንዳንድ ጊዜ ታውቃለህ ምናልባት ይሄ መልእክቴ እሱ ይሆን። እሱ አርፍዶ መጥቷል፣ ግን የማያረፍደው ጌታ አሁንም ይናገረዋል። እንዲህ በሚል ሀሳብ ነው ዮሐንስ 21 ላይ ያለውን ቃል ከቁጥር አንድ ጀምሮ እስከ 14 እናንተ በኋላ አንብቡት ገብታችሁ እና በጣም ብዙዎቻችን እናውቃለን፣ እሱን ቃል ሰብከናል፣ ተሰብከናል። ጌታ እኮ ነው ነው የምንለው ብዙ ጊዜ አይደለም። ከበረከት ጋር አያይዘ ነው፣ ግን ከዛ ውጭ በሆነ መገለጥ ነው ጌታ ዛሬ ያስተማረን። ማለት አንዳንዴ የምንፈልገው ጉዳይ የምንደክምበት ጉዳይ ዋጋ የምንከፍልበት ጉዳይ ሞር ከጌታ ጋር ያገናኘ ነው። ጴጥሮስና ጓደኞቹ የሚፈልጉት ጉዳይ ያጡት ጉዳይ የደከሙበት ጉዳይ የነጋባቸው ጉዳይ ተስፋ የቆረጡበት ጉዳይ ልክ ከጌታ ጋር እንዳገናኛቸው በል። ይሄ ጉዳይ ከጌታ ጋር ያገናኘ በኢየሱስ ስም እንደ እግዚአብሔር ባሪያ ባረኩ። ዛሬ የሰራዊት ጌታ እግዚአብሔር ባንተና በነገር ጣልቃ ይግባ። በእናንተና በነገራችሁ ጣልቃ አይግባ። የትኛውም አዋጅ በአዋጅ ይሻል የእግዚአብሔር አብ በጎ ፈቃድ ከሆነ በሚቀጥሉ ጊዜያቶች በምስጋና ያቁመ፣ በምስክርነት ያቁመ። የማይሄድ በረከት ወደ ቤታችሁ ጠራው። በልጅ በረከት ባረኳቸው፣ በፋይናንስ በረከት ባረኳቸው፣ በመንፈሳዊ በረከት ባረኳቸው። በናዝሬቱ ጌታ በኢየሱስም እየተባረካቸውን ለበረከት ያድርጋችሁ። በጌታ በኢየሱስም ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። በህይወት ዘመን ማነስ የሚባል ነገር እስከማታይ አምላክ እግዚአብሔር ከፊት ይሄዳል። ከፊትህ ቀድማ አለሁለ ተቀልቅሮስ ጋር መጣና እንደዚህ ከፊት ይሄዳለሁ እና ተራሮችን ትክክል ማለት እሱ የማይችላቸው የማያሳልፉት የሚያቆሙትን ጉዳይ ማለት ነው። የሚያቆምህን ጉዳይ ዛሬ ከፊት ላይ አንስቻለሁ፣ ከመንገድ ላይ አንስቻለሁ። አልፎ መሄድ ይሁንልህ፣ መከናወን ይሁንልህ። የሰማይ አምላክ እግዚአብሔር በነገርህ ጣልቃ ይግባ፣ ሞገስ ባንተ ላይ ጥበብና እውቀት ማስተዋል፣ ባንተ ላይ የልጁ የክርስቶስ ኢየሱስ ደም በግንባር ላይ ሆነ ግንባርህን እንደ ቡላ ድንጋይ ያጠነከርኩት በኢየሱስ ስም አሜን። የልብሽ መሻት ሁሉ ይሰጥሽ። የሚፈልግሽ የሚፈልገሽ ክፉ አያገኝሽ። ከአያት ከቅድመያት የሚከተል የትኛው የእርግማን ጉልበት ባንቺና በህይወትሽ ላይ እንዳይሰራ በኢየሱስ ስም ከልክያለሁ። አሜን። ማለፍ ሆነልሽ በኢየሱስ ስም አሜን። ተፈጸመ። እንዴት ነሽ? ኢየሱስ ማን ነው? ከነገሮችሽ የተነሳ እዚህ ጉባኤ መካከል ነበርሽ ግን አልነበርሽም፣ የለሽም ጉዳዩ ነው፣ ጉዳዩ ነው። በደንብ ስለምረዳን ችግር የለም። እሺማ፣ ባንቺ ጥረት ባንቺ ጉልበት ባንቺ ድካም ምናምን ሳይሆን በእግዚአብሔር ጊዜ ሁሉ መልካም ይሆናል። አሜን። እንኳን አበሳጮሽ፣ እንኳን አስቆጦሽ፣ እንኳን ከለከሎሽ፣ እንኳን ነፈጎሽ፣ ምንም ነገር ይሂድ ከህይወትሽ ላይ፣ ምንም ነገር ይጥፋ ከህይወትሽ ላይ። ጌታ ብቻ ካለ በቂ ነው። አሜን። እስኪ ጌታ በቂ ነው፣ ጌታ በቂ ነው። የሁላችሁንም ጉዳይ እናንተ ቤት ላይ የሚያበላሸው ቅድም የነገርኩሽ ስፒሪት ዛሬ ከዚህ ስራት መፈታት ሆነልሽ። አሜን። የሰማይ አምላክ እግዚአብሔር ጣልቃ ገባልሽ። አሜን። ባቴና አምላክ እግዚአብሔር ሆይ ስለዚች ብላቴና አመሰግንሃለሁ። አሜን። የትኛውንም የጨለማ ስራ ከህይወትሽ ላይ ረግሜዋለሁ፣ ከዘመንሽ ሁሉ ላይ ሰበሬዋለሁ። በኢየሱስም ሂጂ፣ ተከናወኝ።